ፈጣሪ ሆይ ትግስቱን ስጠኝ። ከሸረኛ ከምቀኛ ካስመሳይ ይጠብቀን። በጣም ማለት ነው። ካስመሳዮች፣ ከምቀኞች፣ ለሰው ክፉ የሚመኙ፣ በሰው ሀዘን የሚደሰቱ፣ የሰውን ደስታ የማይፈልጉ ከእንደዚህ አይነት መጥፎ ነገር ፈጣ የሀይሚ እና የቡራ ወደ ዱባይ ጉዞ ዝግጅት እንዲሁም ሀይሚ ፓስፖርት የማውጣቷ ጉዳይ እንግዲህ ብዙዎችን በጣም ጉድ እያሰማ ይገኛል ማለት ነው። ለምን እንደሆነ ባይገባኝም እንግዲህ ሀይሚ የሀይሚ ቤተሰብ እንዲሁም ሀይሚ የቡራ ቤተሰብ እስቲል እስከዛሬ ድረስ ፎቶቸው እየተዘቀዘቀ እንግዲህ በተፈጠረው ችግር ባለመግባባት ኦዲየንሶች በሙሉ ተጣልተው ነው ያሉ ማለት ነው እና ለምን እንደሆነ እኔ በጣም ከባድ ነው ማለት። አሁን ሀይሚ ወደ ዱባይ ከብሩክ ጋር አብራብተድ ምንድን ነው ችግሩ? ለምንድን ነው ሲ ሀይሚ ቤተሰቦች የሚዘቀዘቁ፣ የብሩክስ ቤተሰቦች የሚዘቀዘቁ ስቲል ማለት ነው? እና በጣም ትልቅ ችግር ውስጥ ነው ያለው አሁን ማለት ነው። ሀይሚ ቆይ እንጂ ማለት ዱባይ ያላችሁ የብሩክ አድናቂዎች ብቻ ናችሁ እንዴ? እንዴ ብሩክን ብቻ የብሩክን ወጭ ሸፍነን ብሩክን መውሰድ እንፈልጋለን። ምንም ያወጣው ወጭ ቢከስርም ለብሩክ ያለውን ያወጣውን በሙሉ ሸፍነን እንወስዳለን የሚሉም አሉ ማለት ነው። እና እኔ በጣም እየገረመኝ ነው ማለት ዱባይ እያላችሁ ብሩክን ብቻ ነው እንዴ የምትወዱ? ያ ማለት እኮ በቃ የሀይሚ አድናቂዎች የብሩክ አፍቃሪዎች ናችሁ ማለት ነው። ዱባይ እያላችሁት ማለት ነው። ሁላችሁንም እያልኩ አይደለም፣ የሰማሁት እንደሆነ የምናገረው ማለት ነው። ሰላም ቤተሰብ እንዴት ናችኋል? ሰላማችሁ ይብዛ እያላችሁ እያልኩ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ የሀይሚና የብሩክ በዚህ ሰሞን ይሄዳሉ። ከሶስት ቀን ከአራት ቀን በኋላ እንደሚሄዱ ነው ብሩክ ዝግጅቶችን እያጠናቀቀ ይገኛል። ትናንትናም ፓስፖርቱን ሰጥቷት መልሶ የወሰደው ያልጨረሰው ነገር ወይም አስፈላጊ ነገር ስለሚኖር ነው። ነገር ግን ማለት እንዴት ነው፣ ብሩክን ወዳችሁ ሀይሚን የምትጠሉ አሁን ሀይሚ ወደ ዱባይ ከብሩክ ጋር ብትሄድ ለእናንተ ችግር የፈጠረባችሁ ነገር ምንድን ነው? ሀይሚ እኮ የፈለገ ነገር ቢሆን አልቀርም ብላለች። ትናንትና ነግራችኋለች። ቁርጦ ማለት ነው። ትኬቱ እንኳን ቢቃጠል በራሴ ቆርጬ መሄድ አቅም አለኝ፣ እንኳን ፓስፖርት አወጥተው ብላለች። ብሩክ የትም ይሄድ ይሄ የትም የሃይሚ እንደሆነ እያወቃችሁ አሁን እኔ እንጃ በሁለቱን ለማላየት በጣም ቆርጦ የተነሷሉ። በተለይ አሁን የሃይሚ ፓስፖርት ማውጣት ዱባይ ከብሩክ ጋር አብሮ የሚሄድ በጣም ራሳቸውን ወገባቸውን የታመሙ ብዙ ናቸው። አላቅም። እኔ ፈጣሪ ሆይ ይቅር በለኝ እንስልም በጾም ቀን ለምን እንደዚህ እንደሚሆኑ አላቅም። ብቻ ግን ሃይሚና ቦራ ጥንቃቄ ማድረግ አለባቸው። አሁንም ወደ ዱባይም ሲሄዱ፣ አሁንም ባሉበትም ሁኔታ ማለት ነው እና ሀይሜም እንግዲህ በጣም የሚገርም ጥቅስ ነው እያስተላለፈች ያለችው። የዛሬውንም አይታችሁ ተልና ፈስ ያለበት ዝላ አይችልም እንደማለት ነው እና በጣም የሚገርም ነው። ማለት እንግዲህ የሚባለውን ነገር እያየሽ ስለሆነ እጅግ በጣም ልብ ይሰብራል። የእውነቴን ነው የምላችሁ። የሰው ልጅ የሰው ደስታ ማስደሰት መደሰት ሲገባን በሰው ልጅ ሀዘን የምንደሰት ምን አይነት ሰዎች እንደሆነ አላቅም። የእውነት እኔ በጣም ነው የገረመኝ። እንዴ ሀይሜና ቡራኮ ቸው እንጂ የራሳቸውን ህይወት ራሳቸው መምራት የሚችሉ ጎበዝ ናቸው፣ ህጻን ልጅ አይደሉም። ታዲያ ምንድን ነው? ሁሉንም እኛ እናደርጋልን፣ ሁሉንም እኛ እንዘዛልን። አሁን ሀይሚ መቅረት አለባት፣ ብሩክ መሄድ አለበት ነው ግማሾቹ ማለት ነው። በቃ ዱባይ እንድተድ የማይፈልጓሉ። ብሩክ ደግሞ ትኬቱን ቀድጀዋለሁ ስላለ ደግሞ የብሩክ ቤተሰቦች እየተዘቀዘቁ ነው እንዲ ምናክቷቸዋል። ብሩክ እኮ አሁን ነገሮችን አዘጋጅቶ እየጨረሰ ነው ያለ ነገ ጧት ሀይሚና ቡራ ጉዞ ወደ ዱባይ ሲሉ እናንተ ምን ልትሆኑ ነው? እንዴ የሰው ልጅ እኮ ከፊቱ ፍትፍቱ ይባላል። ምንም አታድርጉ፣ ምንም የሆነም ስጦታም አትስቱ። ግን ደግሞ በዚህ ልክ እነሱን እንደዚህ እንዴት ነው ማለት በእናንተ ቤት እኛ እንዘዝ በቃኛ እና አቡካኛን እንጋግርላችሁ ማለቱ አይከብድም? በጣም ነው የሚከብደው። እንዲህ ከልክ አለፍ ነው የመጨረሻ ማለት ነው። ስለዚህ አሁንም ሀይሚና ቦራ ወደ ዱባይ ሲሄዱ የእውነት ነው የምላችሁ ጥንቃቄ ማድረግ አለባቸው። በጣም ብዙ ብዙ ነገር ሊገጥም ይችላል። ማለት ነው። ምክንያቱም ብሩክን የሚወዱ የሚያፈቅሩ፣ የሚጠብቁት አሉ። አሁንም ድረስ ለብሩክ ሌላም ይገባዋል። ትኬቱ ቢቃጠል ያንን ሞር ሸፍነን እንወስደዋለን እሚሉ ብዙ አሉና እየሰማው ነበር። እና ይገርማል፣ የእውነት በጣም ይገርማል። ብሩክ ግን ማለት ነው ነገሮች ሲረጋጉለት ምን ስለሁሉም መልስ መልሶ አይዘልቀውም እንጂ ነገሮች ሲረጋጉና ሁሉም ነገር መስመር ሲይዝ እኔን ወዳችሁ ሀይሚ ነው የምትጠሉ አድናቂዎች እንድትኖሩ እንድትኖሩኝ አልፈልግም ብሎ እኔ እንጃ ቢናገር ጥሩ ነው ብዬ አስባለሁ። ምክንያቱም ብሩክን ጥግ ድረስ ወደው ሀይሚን ደግሞ ጥግ ድረስ የሚጠሉ ከሆኑ ታዲያ ሀይሚና ብሩክ ምኑ አንድ ላይ ሆነ እንዴ? ሀይሚ ስትሰደብ ብሩክ ደስ ይለዋል እንዴ? ወይስ ሀይሚ ከብሩክ ስትነጠል ብሩክ ደስ ይለዋል እንዴ? ታዲያ የእኛ መውደድ ምንድን ነው? ብሩክን ጥግ ድረስ እየወደዳችሁ እሱ የፈለገውን ማድረግ እንችላለን፣ የትን ቦታ መውሰድ እንችላለን ብላችሁ ሀይሚን የምትጠሉ ከሆነ ምኑን ላይ ነው እናንተ የብሩክ አፍቃሪ የብሩክ ወዳጅ መሆናችሁ? እነዚህ እኮ ታዲያ ወዳጅ ወይም አድናቂ ሳይሆን የብሩክ አፍቃሪ ናቸው። አሁንም ድረስ ሀይሚን የማይፈልጉ ማለት ነው። ታዲያ ለዚህ ስንቴ ነው ማልስ የሚሰጣችሁ። ብቻ ግን ሀይሚና ጉራ ጥንቃቄ ማድረግ አለባችሁ። አሁን ሲሄዱ ማለት ነው። እውነት በጣም ከባድ ነው የሚባለው የምንሰሙ እንደ አይን ያወጡ የእውነት ነው ምላችሁ። በጣም አይን ያወጣ በቃ። እንዴት ነው በዚህ ልክ እንደው መናገርስ? ቪዲዮ እየተሰራ አይከብድም አረ በጣም ይደብራል እኔ የሰማሁትን ስለሰማው ነው በጣም አዘኛለሁ የእውነቴን ነው የምላችሁ ግን ወረኞች ወሬ አውርተን እንቀራለን እነሱ ወደፊት መቼም ቢሆኑ ሀይምና ቦራ አይለያዩም እኛም አለን ማለት ነው እነሱ እስካሉ ድረስ እኛም ይሄው በሚዲያ እንጠፋም ማለት ነው እና ብቻ ፈጣሪ ባሉበት ይጠብቃቸው ሸረኘውን ምቀኘውን አስመሰየውን እንደው ጥርግ አድርጎ ያስወጣላቸው። የእውነቴን ነው የምለችው። ሀይሚ እኮ ወድ አይደለም እንደዚህ የምትለው። ትናንትና ማየታችኋታል፣ የሰራችውን ቪዲዮ እና በጣም ከልክ አለፈ። በቃ ከልክ ምን አርጉ ነው የምትሉ? ምን ያደርጓቸው?